በግለሰብ ስኬት፣ በካምፓኒ ስኬት እና በሀገር ስኬት መካከል ምን አለ? ግለሰቦች ካምፓኒዎችን የሚቀይሩ የሚያሳድጉ፣ ሀገርን የሚቀይሩ እንትኖች ያመጣሉ። አፕል ስቲቭ ጆብ ፈጠረው፣ ሁለት ሆነው እንትን አሉት። አሁን ዘ ሞስት ቫሉድ ካምፓኒ ነው አሜሪካ በሞባይል ምናምን እንትን ኤጅ ላይ። ኮምፒቲቭ መሪ ሀገር እንድትሆን አድርጓት። በኮምፒውተር ነው ይሄ። አንድ ሰው የሁለት ሰው የአምሮ ውጤት ነው። ዘን ኢት ቢኬም ሳክሰሱ ቅድሚያ ያየነው አለ። በምትኩ ደግሞ አገሮች የሚያወጡት ፖሊሲዎች የግለሰብን፣ የካምፓኒዎችን አሰራር ፐርፎርማንስ ይወስናል። ለምሳሌ ፊንላንድ ትምህርት ላይ የሰው ሂማን ስኪል ላይ ሂማን እንትን ላይ ካፒታል ላይ ያተኮረ እንትን ስላላት ጥሩ ትምህርት ስርዓት ስላላት። ካምፓኒዎች ሲወድቁ አገራት ሲወድቁ ኢንዲቪጁዋሎቹን አፌክት ያደረጋል። ግለሰቦች እንትን ያደረጋሉ። የሁለት ስምንት የአሜሪካ ፋይናንሽል ክራይሲስ ብዙ ካምፓኒዎች ብዙ ግለሰቦች እንዲጎዱ ካምፓኒዎች ሲወድቁ ግለሰቦች ተጎድተዋል። ካምፓኒዎች ሲወድቁ ግለሰቦች ካምፓኒዎችን ሀገር ችግር ሲደርስባቸው ግለሰቦች 2008 ፋይናንሻል ክራይሲስ ግለሰቦች ባልፈጠሩት ችግር ብዙ ተጎድተዋል። በዚህ አንደኛው ክፍለ ዘመን ደግሞ በግለሰቦች በካምፓኒዎችና በአገሮች ፐርፎርማንስ መካከል ያለው ግንኙነት በጣም የተከሳሰረው ሆኗል። ግለሰቦች ግሎባል ይወዳደራሉ ግለሰቦች ግሎባል ይወዳደራሉ። ካምፓኒዎች በዓለም አቀፍ ደረጃ ይወዳደራሉ። ሀገራት በዓለም አቀፍ ገበያ ላይ ይወዳደራሉ። ሶ የግለሰብ የካምፓኒ፣ የሀገር የሚለው ነገር ቦርደሩ እንትኑ እየጠፋ ሁሉም ዓለም አቀፋዊ የሆነ ነው ያሉ ግለሰብን ሮል መረዳት በጣም ጠቃሚ ነው ለመሪዎች። በግለሰብ ደረጃ የሚያገኝ ውድቀት ካምፓኒን ይጎዳል፣ አገርን ይጎዳል። በካምፓኒ ደረጃ የሚወጣ ሌማን ብራዘር ሲወድቅ አሜሪካ ዓለም ነው ከአሜሪካ አልፎ ዓለም ነው የተጎዳው። አገር ሲወድቅ ግለሰብን ካምፓኒ ይጎዳል። በጣም የተገናኘ ነገር ነው። ዛትስ ዋይ መሪዎች አገራትን ግለሰቦች ካምፓኒዎቻቸውን ይዘው ሁሉም የአንዱ ውድቀት የሌላው ውድቀት ስለሆነ እንደሳይዙ ሁሉም ስኬታማ እንዲሆን መስራት አለባቸው። የሚባለው እነዚህ ያቸው፦ ቴስላ፣ ማህተመ ጋንዲ፣ ማንዴላ፣ ሀሪሪ፣ ኤሎን ማስክ፣ ጃክማ፣ ኦፕራ

በፍልስፍና፣ በፖለቲካ፣ በኢኮኖሚ፣ በቴክኖሎጂ ዓለምን በመሰረቱ የቀየሩ ሰዎች ናቸው። ግለሰቦች መቀየር ይችላሉ። ብዙ ሰዎች ተደምረው የማያሳኩትን ነገር ኤክሰፕሽናል ሂውመን ቢንግስ አሉ። እድሉን እስካ ሁላችንም ሰርተን ላያልፍልን ይችላል። ሁላችንም ላይሳካልን ይችላል። እንደ ግሩፕ እንሞክር፣ እንደ ግለሰብ እንሞክር። we have to give people space። ሰዎች ግን ስፔስ ያስፈልጋቸዋል። ኢትዮጵያ ውስጥ በግሩፕ ነው ሁሉ ነገር የሚታለመው። አምቢሽን በግሩፕ ነው። ሶ ጉዳት ይደርሳል። አምቢሽኑ ሳይሳካ የግሩፕ ጉዳት ነው። አምቢሽኑን ለማግኘት የግሩፕ ጉዳይ ነው። አምቢሽን ሹድ ቢ ፐርሶናል በግሩፕ ቋንቋህን ምናምን ታሳድጋለህ እንጂ ቲስ ኢስ ፐርሶናል። እንደየ እስኪሉ ነው እንደ አንድ ሰው እንደ እስኪሉ ደክሞ የሚያገኘው ነገር ነው አይደል? በግሩፕ አትነግድም፣ ንግድ የሚባል ነገር የለም። በብሔር አትነግድም፣ በሃይማኖት አትነግድም። ውሸት ነው። ንግድን ሁሉ በዚህ በዚህ ውስጥ የሚያስገባል እንደዚህ አይነት ኮሚኒቲ እንዲሆን እንደዚህ አይነት የምናስቀምጣቸው ሰዎች ቪዝብል ሰዎች እንዲሆን እዚህ ውስጥ የለም ማንም ሰው። ዓለምን ኢምፓክት ያደረገ ማለት ነው። አገራችን ላይ ብዙ ሂሮዎች አሉ። ከኢትዮጵያ ተነስቶ በዚህ ሌቨል ማግኒፊሲንስ የሚጠየቅ ተጽዕኖ ያለ። ይሄ ልጅ ከሳውዝ አፍሪካ ነው የሄደው፣ ያኛው ቻይናዊ ነው፣ አንዱ ህንዳዊ ነው፣ አንዱ ከእስራኤል ነው የሄደው፣ አንዱ አባቱ ኬንያዊ ነው፣ ሰርቢያዊ ነው፣ እንትና ሰርቢያ ነው፣ የቼኮዝሎቫኪያ እንትና፣ ኒኮላስ ቴስላ፣ ኦፕራ ዊንፍሬ ጥቁር ነች። ብዙ ችግር ውስጥ ገብታ የወጣች ሰው ነች። ምን ያክል የእኛ እዛ የሄደው ሰው እንኳን በዚህ ለበለ ለምን አልሆነም? ከሳውዝ አፍሪካ ሄደ ሲሆን ብላች ጠይቁ። ግለሰቦች ስፔስ ስንሰጣቸው የግል አምቢሽን ደብረ እንዲው ተነስተው እንዲወርቁ ስንፈቅድላቸው፣ እኔ አንድ ጊዜ ትዝ ይለኛል፣ አንድ ልጅ እኛ አካባቢ እኔ አስራ አንድ ያክል ሆኜ ነው ዩኒቨርሲቲ ተባሮ ይመጣል እና ክረምት ላይ ነው ሻይ የጠጣ ልጁ የተባረረው ልጅ ብዙ ሰው ሰላም ምናምን አይልም። ሰው ከተባረርክ ድሮ መጥቶ እና ሻይ እየጠጣ ወንበር ታጣ ሌሎች ልጆች ሄዶ መቀመጥ ማለት ነው። አረዚህ አልቀመጥም ወንድም የዩኒቨርሲቲ ስገባ ብባረርስ አለ። እንዳይተላለፍብኝ በትንፋሽ አለ። ፌይለር በጣም ምንትን ነው። ዊ ዶንት አለው ፒፕል ቱ ፌይል ካምባክ ወድቀው እንዲነሱ ለማንፈቅድ በፍራቻ እንትን አይሉም በየተቀመጥንበት ወንበር አንወስንም። ኢንዲሲሽን የሚባል ነገር አለ እንወስናለን እንፈራለን። እንደዛ አይደለም። ዊ ሃቭ ቱ ቴክ ሪስክ ህዝባችን ደሃ ነው፣ አገራችን ደሃ ነች። እኛ አለመወሰን የሚባል ነገር ዊካንት አፎርድ፣ አለመስራት የሚባል ነገር ዊካንት አፎርድ እድል እጣ ፈንታ ጊዜ አልፈቀዱልንም። እንደዚህ አይነት ሌግጀሪ አልሰጡንም። እንካቸው አላሉንም። ያልሰጥኑን ነገር ነው የምንፈልገው። ባልወሰን፣ ኃላፊነታችን ባልተወጣን ቁጥር የምናቀየው የሚባላ ጥርሱን ያፈጠጠ ያገጠጠ ቂመኛ ድህነት ነው። እና እኔ እነዚህ ፎቶ ያመጣሁት እንድታያየ ነው። የት አለ ነው ዋት ስትሮንግ ዊዛስ የእኛ ሰው የት አለ በዚህ የራሳችን ጀግኖች ናቸው ያልኩት ሌላ ቦታ ሄደው ጀግኖች የሆኑ ሰዎች ናቸው በዚህ ለበል ነው ያልኩት ጀግኖች ኖሩ ይችላሉ ሌላ ቦታ ሄዶ በዚህ ለበል ግን ነው እኛ ብቻ አይደለም እንስሶቹ ነው ያቸው ይሄ በጣም የሚገርም አንበሳ ነው ከሰው ልጅ ጋር አውስትራሊያ ሀገር እንትን ነው ይሄ ነብሩ ኮኮ የሚባል እንትን ነው። እንትን አይሚን ዝሆና አስገራሚ ነው። እዚህ ዩጋንዳ አካባቢ የምትገኝነች ድርቅ ገብቶ መንጋውን አድና የምትሄደው ከድርቅ ለማምለጥ ነው። ሌላ ለምበታ ፈልጋ እንትኖቿን ያዳነች አስገራሚ ከሰው በላይ እንትን ነው። እችኛዋ የምልክት ቋንቋ ለምዳ ነው። እንትኗ ጉሬላዋ ከሰውየው ጋር። ዶልፊን በጣም ኢንቴሊጀንት ነው። አግዞ የተቸገረ ሌላ እንስሳን አግዞ ያዳነ ነው። እንትን አሳ እንስሶች እንኳን ይሄን አቺ ተጋግዘው አንዱ ሌላውን አግዞ ይወጣሉ። ከማያውቁት ሰው ጋር ፍጡ ሰው የሚባል ፍጡር ጋር ተለማምደው ቋንቋውን ለመድ ሞክሩ አብረው ይኖራል ተዋደው ይኸው በመኪናው ውስጥ ነው ያለው፣ አንበሳው ታዩታላችሁ። እኛ ለምንድን ነው አንበሳዎች ምን ሆኖ አውሪዎች ምን ሆኖ ሰውየው አንበሳው መኪናው ውስጥ ገብቶ መኖር ሲችል እኛ እርስ በርስ አውሪዎች ምን ሆኖ እርስ በርስ የማንዋደደው ለምንድን ነው? እርስ በርስ ተጋግዘን የማንሰራው ለምንድን ነው? አንዳችን ሌላን ለመጣል የምንሞክረው ለምንድን ነው? ያንዳችን ውድቀት የሌላችን ህልፈት የራሳ የሌላችን ስኬት የሚሆነው ለምንድን ነው? ለምንድን ነው በእንደዚህ አይነት ማይንድሴት ምን የምናየው? ቢያንስ ቢያንስ አንበሳው ያደረገውን ጉሬላ ያደረገችውን ዶልፊኑ ያደረገውን አለያም የምታዩት ዝሆን ያደረገውን ማድረግ እንዴት ተሳነ? ይሄ አለ። እንደዛ ካልሆነ ከእንስሳ ከንሰሳ በላይ ነን፣ ኢንተለጀንት ነን ምናምን እንለው ነገር መጠራጠር አለብን ማለት ነው። መፈተሽ አለበት። እኛ ወደ ጫካ እነሱ ወደ ከተማ መግባት ያለባቸው፣ ይመስለኛል። አትቀበሉም፣ እንጂ አመራር ምን ያደርጋል? ኢንስፓየር ያደርጋል፣ ሞቲቬት ያደርጋል። መሪ ማለት ኢንስፓየር እና ሞቲቬት የሚያደርግ ነው። በምንድን ነው የሚያደርገው? ዓላማ በመቅረጽ ራእይ በመቅረጽ ፓሽን በማጋባት ነው ኢንስፓየር እና ሞቲቬት የሚያደርገው መሪ። በያ በኩል ደግሞ ፕሮግረስ እና ኢኖቬሽን ድራይቭ ያደርጋል። እድገት እና ፈጠራን ያበረታታል፣ ድራይቭ ያደርጋል። ኤሎን ማስክ እንደሚሰራው ነርሴን ማንዴላ እንዳደረጉት ኢንስፓየርና ኢንስፓየር እና ሞቲቬት አድርጎ ነው ሳውዝ አፍሪካን ከችግር ያወጣው። በሌላ በኩል መሪ ስታቢሊቲ እና ኦርደር ሕግና ስርዓት እንትን እንደሌለ ቀጣይነት እንደሌለ መረጋጋትን፣ ያሰፍናል ሊኳን ዩ እንዳደረገው ሲንጋፖር ላይ መሪዎች ጠንካራ ተቋማትና ብሔራዊ ማንነት ይቀርጻሉ። ቀውስን ማኔጅ ያደርጋሉ። ቀውስ ሆኖ ወገብ ሰብሮ እንዳያልፍ እድል ፈንታ ሆኖ እድል ሆኖ እንዲያልፍ ያደርጋሉ። በሌላ በኩል ግን መሪዎች ሌላ ነገር የሚጫወት ይችላል። ሙሰኛ ሊሆኑ ይችላሉ። አምባገነን ሊሆኑ ይችላሉ እንደ ሂትለር ራስን ችሎ ማሰብ ሊከለክሉ ይችላሉ። ዲፔንደንሲ የሚባለውን ነገር ሊያበረታቱ ይችላሉ። ከነሱ ውጭ ምንም ነገር እንድታደርጉ ላይፈልጉ ይችላሉ። ይኸውም በመሪነት ነው የሚሆነው። መሪዎች ደግሞ ግጭትና ዋልታ ረገጥነት ሊያስፋፉ ይችላል። ፖላራይዜሽን ድራይቭ ሊያደርጉ ይችላሉ። ሰው መሪነት መልካም ሲሆን ይሄን ያመጣል መጥፎ ሲሆን ደግሞ ይሄን ያመጣል። ሁለቱም መሪነት ነው። አዶልፍ ሂትለር መሪ ነው። ማህተመ ጋንዲ መሪ ነው። ሁለቱም መሪነት የሚባለውን ስያሜ ያዙ ናቸው፣ ግን መሪዎች አይደሉም። ብዙ ጉዳት ያደረ ሂትለር በምን እንደሚታወስ ታውቃል። ሙዚየሞቹም እንደሚናገሩት ታውቃል። ጋንዲ ደግሞ ሁላችንም መሆን የምንፈልገው ስብና ነው። ማን ነው መሆን የምንፈልገው? ብላችሁ እራሳችሁን ጠይቁ። በየመስሪያ ቤታችን፣ በየዲፓርትመንታችን፣ በየቤታችን ዝም ብሎ ኦቨር ኮንፊደንት ሊሆን ይችላል። መሪም እንደ ኮዳክ መሪም ኦቨር ኮንፊደንት ሆኖ ምንም አልሆንም ብሎ ዲጂታል እንትን ሲመጣ ጉዳይ ከሰረ እና ባንክራፕሲ ዲክሌር ኢቲካል ዲያለማና ሞራል ቻሌንጅ ሊያመጣ ይችላል። ትርፍን ሊያስቀድም ይችላል ከአላማ በላይ አጭር ጊዜን ከረዥም ጊዜ በላይ ሊያስቀድም ይችላል። ይህም ይሄም የኔጌቲቭ ኮንሲኩዌንስ ኦፍ ኤፌክትስ ኦፍ ነው። መሪነት ብዙ እንቆቅልሽ የተሞላ ነው። ቅድም ያልኳችሁ ዘ ፓወር ፓራዶክስ፣ ዘ ሞር ዩሲክ ፓወር ዘ ዌከር ዩቤካ፣ ብዙ ስልጣን ባገኛችሁ ቁጥር ኃይል ባገኛችሁ ደካማ ነው የምትሆኑት የሚለው ለምን ጋንዲ እስካሁን ድረስ የሚከበር በዘመኑ መሪ ነበር ብቻ ሳይሆን እኛ የጋንዲ ዘመን ሰዎች አይደለንም እኔ ህንዳዊ አይደለሁም ጋንዲ ግን ሞዴሌ ነው ህንዳዊ ባልሆንም የህንዶች መሪ ቢሆንም የህንዶች ጀግና ቢሆንም የኔ ጀግና ነው በውዴታ ፈቅጄ የተቀበልኩት ጀግና ማለት ጋንዲ ኢንስፓየር ስሜ ጋንዲ ሞት ቤት ስሜ ብዙ ሰው ሞት ቤት ያደርጋል እኔ ብቻ አይደለም እናንተንም ጋንዲ ግን ሂሚሊቲ ነበረው፣ ትሁት ሰው ነበር። ብዙ በፓወር በሚያዘር ለምን ያደረገው ብዙ ፓወር ሼር በማድረግ ሰርቭ በማድረግ ነው። ይህን ትልቅነት ያገኘ። ዘ ቪዚቢሊቲ ፓራዶክስ። ዘ ቤስት ሊደርስ አር ኦፍን አንሲን። ምርጥ መሪዎች ብዙ አይታዩ። ትልልቅ መሪዎች መሪዎች ትልቅ የሚሰኙት እራሳቸው ትልቅ ስለሆኑ ሳይሆን ሌሎች ትልቅ እንዲሆኑ ስለፈቀዱ ነው፣ ስለሚያደርጉ ነው። መሪዎች ትልቅ ናቸው የሚያሰኛቸው ሰዎች ስኬታማ እንዲሆኑ አግዘው ሲያበቁት፣ ስኬታማ ሲሆኑ ግን ሰዎች ራሳቸው እኔ ስኬታማ ሆንኩ ብለው እንዲሰማቸው ሲያደርጉ ነው። አገሱኩ ብለው ሳይሆን እኔ ስኬታማ ን ዘይ ኦውን ዘይር እንተንት ዘ ኮንትሮል ፓራዶክስ ዘ ሞር ዩ ትራይ ቱ ኮንትሮል ዘ ሌስ ኮንትሮል ዩ ሃቭ ለመቆጣጠር በሞከርኩ ቁጥር አክቹዋል ቁጥጥር በጣም ድካማ ነው የሚሆነው ነው። ጉግል እና ኔትፍሊክስ ከፍተኛ ነጻነት ይሰጣሉ ለሰራተኞቻቸው። ለምሳሌ ቁርስ ምሳራት በነጻ ያቀርባሉ። ሰዓት እንትን አይሉም። በፈለጋችሁት ጊዜ ከቢሮ መውጣት ይችላላችሁ። አይገድቡም። ግን ለምሳሌ እራት መብላት ከፈለጋችሁ ማታ አንድ ሰዓት ያደረጉታል። ሶ እራት ለመብላት ቁጭ ላይ እሱ እየሰራ እና ፕሮዳክቲቪቲ ይህ ሆነ ፍሪ ሚል ያቀርባሉ ሶስት ጊዜ ። ሰዓቷ ግን በመውጫ መውጫ ሰዓት ያለችም ያራዝሟታል። እና ኦፊስ ፕሮዳክቲቪቲ በጣም ጨመረ። ክሬቲቭ ሆነው ሰውን እያጠኑ ነው። ግን እንደዚህ የሚያደርጉት ነው። ሁሉ ነገር ፐርፐዝ አለ፣ ዲዛይን ስትደረግ ዘ ዲሲዥን ሜኪንግ ፓራዶክስ የሚባላል። ጠንካራ መሪዎች ግሬት መሪዎች ሁሉን ነገር እንደሚያውቁ አይሆኑም። የማያውቁት ነገር እንዳለ ያውቃል፣ አንሰርተይኒቲ እንዳለ ዊክነስ እንዳለባቸው ያምናሉ። ጀፍ ቤዞስ አንሰርቴይኒት እንዳለ እያመነው ስራ ውስጥ የሚገባው ለሁሉም ነገር መርስ የለኝም፣ አላቀውም ይላል፣ ያምናል። ሶ ሪስክ ይወስዳሉ፣ ግን ኢን ዘ ሎንግ ተርም ቴክኖሎጂካል ኢኖቬሽን ድራይቭ ያደርጋሉ። የቴክኖሎጂ ፈጠራ እንትን ይላሉ። ዘ ፖፕላሪቲ ፓራዶክስ ይላል። ዘ ቤስት ሊደርስ አር ኦፍን አን ፖፑላር። ብዙ ጊዜ ሊደርስ ኒድ ቱ ሃቭ ጌትስ ቱ ቢ ዲስላይክድ ለሚያምኑበት ነገር እየተጠሉም ቢሆን መስራት ላለመጠላት ብሎ የማያምንበትን ነገር ከማድረግ መቶ ዓመት መሪ ከመሆን አንድ ቀን የምታምንበትን መስራት ይቃል። የምታምንበት ግን ለራንታ አይደለም ለህዝብህ ለሀገርህ ማለት ነው። አብርሃም ሊንከን ስልጣን ላይ በነበረበት ጊዜ በጣም ተተችቶ ነበር ግን የባሪያ ንግድን ስርዓትን አስወግዶ አሜሪካ እንድትቀጥል ያደረገ ጀግና መሪ ነው። የአሁኑ ትውልድ የትላንት ትውልድ ሞዴል ነው። በጊዜው ግን ሲቪል ዋር ያመጣ ምናምን ተብሎ ተተችቶ ነበር። የቅድም ያልኳችሁ ሳክሰስ ፓራዶክስ፣ ሊደርሽፕ ሳክሰስ ካን ሊድ ቱ ፌሊየር፣ ኮዳክን እንደ ምሳሌ። አዳፕታቢሊቲ ፓራዶክስ የሚባል አለ። ምርጥ የሚባሉ መሪዎች ለመቀየር ዝግጁ ናቸው፣ ሁኔታን ለመቀበል ዝግጁ ናቸው። ግን ቱ የ ቱ ቪዥን ራዕያቸውን አይደለም ወደዚያ የሚያስዱ ወ መንገድ ታክቲካቸውን ይቀይረው። ዋናውን ኮር ቫሊው አይደለም ኮር ቼንጅ ግን ስቴት ሩት ዘር ቪዥን አፕል ብዙ ዲዛይን እንትን አለው የተለያየ ግን የዲዛይን ፊሎሶፊውን እ ቤስት ምናምን የሚለው ምናምን ስትሮንግ ሴኩሪቲ ምናምን የሚለው ሜንቴን አድርጓል። ቪዥኑን ጠብቆ ግን የተለያየ ምርቶች የተለያየ ምርቶ ሞክሯል። ሊደርስ ቨርሰስ ማኔጀርስ ማኔጀርስ ፓራዶክስ የማኔጀሮች ነው። ማኔጀሮች ኤፊሺንሲ ላይ ህግ ላይ ስታቢሊቲ ላይ ፎከስ ያደርጋሉ። ሊደሮች ቪዥን ራእይ ላይ ለውጥ ላይ ኢንስፓይሬሽን ላይ ያሉ። ሶ ሊደሮች ባላንስ ያደርጋሉ ማኔጅመንት እና ሊደርሺፕን። ቱ ማች ሊደርሺፕ ከሆነ ወደ አለመረጋጋት ሚስ ማኔጅመንት ያመራል። ቱማች ማኔጅመንት ከሆነ ክሪኤቲቪቲ ኢኖቬሽን ምናምን ይጠፋል። ሶ ባላንስ ያደርጋሉ ሳ ይሄ ሳቲያ ናደላ የሚባለው የማይክሮሶፍት ስራ አስኪያጅ ህንዱ ህንዳዩ ማይክሮሶፍቱን ከማኔጅመንት ድሪቨን ወደ ኢኖቬሽን ሌድ ካልቸር ቀይሮ በጣም ውጤታማ ሆኗል። አሁን አሁን እንደምላችሁ ምግብ ፍሪ ታይም ሰደ የሚዲያ ያቀርባል፣ ግን ሰዓቱ ምናምን ያለ ወርክ አወር ሊሚት የለም። ሂድ በዚህ ሰዓት አይቻልም፣ አትወጣም፣ የለም፣ ግን የሚፈልገውን ያገኛል።